ሰላም፣ ሰላም ጤና ስጥልኝ። እንዴት ናችሁ ደስፖርት ቤተሰቦች? የስፔን ላሊጋ በአስደናቂ የፉክክር ወቅት ላይ ይገኛል። ባርሰሎና በሳምንቱ መጨረሻ አልተጫወተም። ሁለቱ ግን የማድሪድ ክለቦች አንዳቸው ተሸንፈው አንዳቸው አሸንፈው በዩኤፋ ቻምፒየንስ ሊግ ሁለት ግጥሚያዎች መካከል በላሊጋው ሰንጠረዥ አናት ላይ ያለውን የፉክክር ጉዞ የበለጠ እንዲተሳሰር አድርገውታል። የላሊጋውን የሳምንቱ መጨረሻ ውሎ በተመለከተ አንድ ፕሮግራም አዘጋጅቻለሁና አብራችሁ እንድትቆዩ ከአክብሮት ጋር እጠይቃለሁ። እናንተ ብቻ ቻነሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፕሮግራሙ እስከ ዝግጅቱ ፍጻሜ ድረስ እንድትቆዩ ከአክብሮት ጋር ጋብዛቸዋለሁ። ይህ ፕሮግራም በአቢሲኒያ ባንክ በስፖርት ተጠቃምራችሁ ዋናው እና በተክለ ሃይማኖት ጠቅላላ ሆስፒታል ድጋፍ የቀረበላችሁ ነው። ሄታፌና ራዮ ቫይካኖ የማድሪድ ክለቦች ናቸው፣ ልክ እንደ አትሌቲኮ ማድሪድ እና እንደ ሪያል ሁሉ። ግን የማድሪድ ደርቢ ተብሎ የሪያልና የአትሌቲኮ ያህል የእነርሱ ጨዋታ ሲጠቀስ አይሰማም። እነርሱም ከሁለቱ ታላላቅ ክለቦች ጋርም ሲጫወቱ በጂኦግራፊ ደርቢ መሆኑ ቢነገርም በመካከላቸው ያለው የደረጃ ልዩነት በጣም ሰፊ ነው። እንደ ተቋማዊ ንጽጽርም ካያችሁት ከሁለቱ ግዙፋን ታሪካዊ ክለቦች አንጻር ትንንሾቹ የማድሪድ ክለቦች እዚህ ግባ የሚባል ስላልሆኑ የደርቢው ጨዋታ ያው ከደርቢ ፉክክር አንጻር ሲጠቀስ አይታወቅም። ኸታፌ ማለት ራሱ የማድሪድ አንድ ክፍለ ከተማ ነው። ሀያ አንድ ክፍለ ከተሞች አሉት የስፔን ዋና ከተማ ከነዛ መካከል አንደኛው እንደ አውራጃ እንደ ክፍለ ከተማ የሚጠቀስ ነው ኸታፌ ከመሐል ከተማው ከሲቲ ሴንተሩ 13 ኪሎ ሜትር ይርቃል። ወደ 200 ሺ ገደማ ነዋሪዎችን ያቀፈ አውራጃ ነው እና በክፍለ ከተማው ስም ነው ሄታፌ ያለው መሰረቱን በአካባቢው አድርጎ ስለተቋቋመ ማለት ነው። ራዮ ቫይካኖ ደግሞ በማድሪድ ቪያ ዴ ቫይካስ ክፍለ ከተማ የተቋቋመ ጥንታዊ ክለብ ነው። ይሄም ቫይካስ የሚባለው የከተማይቱ ቅድም እንደነገርኳችሁ ከ21ዱ ክፍለ ከተሞች አንዱ ነው። ይህኛው ደግሞ በከተማው ደቡባዊ ክፍል የሚገኝ ሲሆን በአጭሩ ቫይካስ ተብሎ በሚጠራ ይጠራል። እና በአጭሩ እግር ኳስ ክለቡ ደግሞ ራዮ ብለው ይጠሩታል። ራዮ ቫይካኖ የዛ ክፍለ ከተማ ተጠቃሽ ፕሮፌሽናል ፉትቦል ክለብ ነው። በ1924 የተመሰረተ በትልልቆቹ የማድሪድ ከተማ ክለቦች ጥላ ስር ተሸፍኖ የቆየ ጥንታዊ ክለብ ነው። ስታዲየሙ ይሄን ያህል እድሜ ጠገብ ታሪክ ቢኖረውም ኤል ካምፖ ዲ ፉትቦል ዴ ቫይካስ የተባለው ስቴዲየሙ እንኳን አስራ አምስት ሺህ ተመልካች እንኳን አያስተናግድም። ከዛ በታቸው እንግዲህ በሳምንቱ መጨረሻ ለላሊጋው ክብር ከባርሴሎና ጋር ውድድር ላይ የሚገኙት ሁለቱ የከተማይቱ ግዙፍ ክለቦች አትሌቲኮና ሪያል እነዚህን የከተማይቱን ትንንሽ ቡድኖች ነው የገጠሙት። ሄታፌ በሜዳው አትሌቲኮ ማድሪድን ሁለት ለአንድ ሲያሸንፍ፣ በቤርናቤው ደግሞ ሪያል ማድሪድ ራዮ ቫይካኖን ሁለት ለአንድ ረድተዋል። እነዚህ ሁለት ውጤቶች ሲመዘገቡ በዶክተሩ ሕልፈት ምክንያት ሀዘን ላይ የሚገኘው ባርሴሎና እየተመለከተ ነበር ሳይጫወት። ለሪያል ማድሪድ ሁለቱን ጎሎች ያስቆጠሩት ኪልያን ኤምባፔ እና ቪኒሲየስ ጁኒየር ናቸው። አምስት ደቂቃ ባልሞላ የጊዜ ልዩነት የተቆጠሩ ጎሎች ናቸው ማድሪድን አሸናፊ አደረገው። ራዮ ይሸነፍ እንጂ ከሪያል ማድሪድ በእጥፍ የሚበልጥ የጎል ሙከራ መሞከሩን ልብ በሉ። ሪያል አስር ራዮ ሃያ ሙከራ ነው በዚህ ጨዋታ ላይ የሞከረው። በኳስ ቁጥጥር ረገድ፣ በቅብብል ስኬትም፣ በሁሉም ራዮ የተሻለ ነበር። በደምሳሳው በሙሉ ጨዋታ ከተመለከት ነው እና ሁለት ለዜሮ እየመሩ ቆይተው ማድሪዶች እረፍት ሊወጡ የባከኑ ደቂቃዎች ሲቀሩ ነው ፔድሮ ዲያዝ ለራዮ አንዱ አንጎል ያገባው። እንግዲህ ከቻምፒየንስ ሊግ መልስ ሪያል ማድሪድ በጥሩ አካላዊ ብቃትና ፍጥነት ነበር ጨዋታውን የጀመረው የሪያል ማድሪድ የበላይነት ከጅምሩ ግልጽ ቢሆንም የጨዋታው ሰዓት ገፋ ባለ ቁጥር ግን ሰዓት ደቂቃዎች በጨመሩ ቁጥር የራዮ ቫይካኖ መነቃቃት ቀስ በቀስ ቦታውን እየያዘ መጣ። ማድሪዶችም መዘናጋትም ይመስላል ፈታ የማለት ባህሪ ይታይባቸው ነበረ። ሪያሎች በገዛ እጃቸው ፈተና ጋብዘው ራዮ ጠነከረባቸው ሁለተኛው ግማሽ በተለይ ራዮ በጣም ፈትኗቸዋል እና ደጋፊዎችም ከረፍት በኋላ ያሳዩትን ብቃት እንዳልወደዱላቸው ካርሎ አንቸሎቲ ድህረ ጨዋታ ሲናገሩ ነበረ። ከቤርናቢው ደጋፊዎች የተቃውሞ ጩኸት ሲሰማ ነበረ። እንደምታውቁት ይህ የመጀመሪያው አይደለም፣ በዚህ የውድድር ዘመን የመጀመሪያ ጊዜ አይደለም ሪያል ማድሪድ ደጋፊዎች ቡድናቸውን ሲቃወሙ እና ደስተኞች እንዳልነበሩ ግልጽ ነበር። የአንቸሎቲ የሰሞኑ ውጥረት በሁለት ግንባር በላሊጋና በዩኤፋ ቻምፒየንስ ሊግ ነው። በቻምፒየንስ ሊግም ቢሆን ዋናው የከተማቸው ባላንጣ አትሌቲኮ ማድሪድ ነው እየተገዳደራቸው የሚገኘው። በላሊጋም ቢሆን አትሌቲኮ አለ። በተጨማሪ ደግሞ ታሪካዊ ተቀናቃኛቸው ባርሰሎና በተሻለ ነጥብ ሰሞኑን፣ በተለይ ሁለቱ የማድሪድ ክለቦች ነጥብ በጣሉባቸው ሰሞናት እንኳን ባርሳ በተከታታይ በማሸነፍ በሰንጠረዡ አናት ላይ ቁጭ ብሎባቸው ነበር እና ለአንቸሎቲ ውጥረቱ ቀላል አይደለም። በሪያል ማድሪድ እየመራህ እያሸነፍክ እንኳን ጥሩ ካልሆንክ በደጋፊ አትወደድም ለተቃውሞ ቅርብ ናቸው የማድሪድ ደጋፊዎች። እንኳን ተሸንፈ ይቅርና እዛው ማድሪድ ከተማ ውስጥ በሚገኝ ትንሽ ክለብ ከተፈተንክና ብቃት የማያመረቃ ከሆነ ከቤርናቢው ጩኸት ተቃውሞ ይሰማብሃል እና በሳምንቱ መጨረሻ እሁድ የሆነውም ይሄ ነው። ሪያል ማድሪድ በላሊጋው ጨዋታን ማሸነፍ ባንገብጋቢ ሁኔታ አስፈላጊ በሆነበት በዚህ ሰዓት ላይ ቀደም ሲል በተደረጉት ሶስት የላሊጋ ጨዋታዎች ላይ ጎል እምቢ ያላቸው ኤምባፔና ቪኒሲየስ ደርሰውለት ጎሎችን አስቆጥረውለት አሸንፏል። የነዚህ ተጫዋቾች አንድ ከፍ አንድ ዝቅ የማለት ጉዳይ በላሊጋው ካርሎ አንቸሎቲ የተለመደ ነው ባይ ናቸው። የበለጠ ጥራት ያላቸው ተጫዋቾች የበለጠ ከፍታና ዝቅታ አላቸው ይላሉ። ይሄ ከጄኔቲክ ወይም ከዘረመላቸው ጋር የተያያዘ ነው ሲሉ ተፈጥሯዊ መሆኑን ለመጠቆም ሞክረዋል። እና በዚህ ጨዋታ ላይ ታዲያ የሁለቱ ጎሎች አስፈላጊዎች ሆነው ማድሪድን የሚፈልገውን እንደው በተቃውሞ ፊት እንኳን የተፈትኖም ሶስት ነጥቦችን ይዞ እንዲወጣ አስችሎታል። ሪያል ማድሪድ በማሸነፉ በነጥብ ከባርሰሎና ጋር ተስተካክሏል። ባርሰሎና በ26 ጨዋታ 57 ነጥብ ሲኖረው ሪያል ማድሪድ በ27 ጨዋታ 57 ነጥብ አለው። ባርሰሎና 46 የጎል ክፍያ ሲኖረው ሪያል ማድሪድ 31 አለው። እዚህ ጋር የባርሰሎና የጎል ክፍያ ሰፊ ነው። አትሌቲኮ ማድሪድ እንግዲህ በዚህ ጨዋታ በመሸነፉ በ56 ነጥብ ከነዚህ ከሁለቱ ተፎካካሪዎች በአንድ ነጥብ ዝቅ ብሎ እንዲቀመጥ ሆኗል። ባርሰሎና አንድ ጨዋታ እጁ ላይ እንዳለ ልብ በሉ። ቅዳሜ ዕለት በሜዳው ከኦሳሱና ጋር መጫወት ነበረበት። ዝግጅቱን አጠናቅቆ ከግጥሚያው መጀመር ሰላሳ ደቂቃ በፊት ጨዋታው ለሌላ ጊዜ መተላለፉ ተሰማ። ለሌላ ጊዜ የተላለፈበት ምክንያትም በራሱ በባርሴሎና ጥያቄ ነበር። በኋላም ክለቡ ባወጣው ይፋዊ ፕሬስ ሪሊዝ ላይም ምክንያቱን ገለጸ። የመጀመሪያው ቡድን ዶክተር የዋናው ቡድን ዶክተር ሚናሪዮ ጋርሲያ ከዚህ ዓለም በሞት በመለያየታቸው ምክንያት ተጫዋቾች በጥሩ ሙድ ላይ ባለመሆናቸው ነበር ጨዋታው እንዲሰረዝ የተደረገው። የ53 ዓመቱ ጋርሲያ በክለቡ ሁለተኛ ቡድን ሲሰሩ ቆይተው ገና በዚህ ውድድር ዘመን ነው ወደ ዋናው ቡድን የተዘዋወሩት። በቡድኑ ተጫዋቾችና በስታፍ አባላት ሁሉ ተወዳጅ፣ የሚከበሩ ስለነበሩ ሀዘኑ የበለጠ ከባድ ሆኗል። እንዲያውም ሰኞ ዕለት ሃንሲ ፍሊክ ከቤኔፊካ ጋር ላለባቸው ጨዋታ በተዘጋጀው ፕሬስ ኮንፈረንስ ላይ ጋዜጣዊ መግለጫው ከመዘጋጀቱ በፊት የአንድ ደቂቃ የህሊና ጸሎት ሁሉ እንዲደረግ ተደርጓል ለእኚህ ተወዳጅ ዶክተር የባርሰሎና ሀዘን ሁሉም ተረድቶለታል። ሪያል ማድሪድ እንኳን የሀዘን መግለጫ ልኮለታል። የቅዳሜው ተጋጣሚ ኦሳሱና ፕሬዚዳንት ሉዊስ ሳባልዛ እንኳን ሀዘናቸውን ገልጸዋል። እና በደንቡ መሰረት ውድ አድማጮች፣ ሁለቱ ቡድኖችና የዕለቱ ዳኛ ከተስማሙ የትኛውም መርሃ ግብር ለሌላ ጊዜ እንዲተላለፍ ማድረግ ይቻላል። የባርሰሎና ጥያቄ ቀረበ፣ ኦሳሱናዎች ተስማሙ፣ አርቢትሩም ይሆናሉ። በዚህ ምክንያት ጨዋታው ለሌላ ጊዜ እንዲተላለፍ ተደረገ። ሀዘን ሆኖ እንጂ ባርሴሎና የጨዋታ ወደሌላ ጊዜ መተላለፍ ግን የሚመቸው አይደለም። ማክሰኞ ከቻምፒየንስ ሊግ የመልስ ጨዋታ በኋላም ቢሆን በሳምንቱ መጨረሻ ባርሴሎና ከአትሌቲኮ ማድሪድ ጋር እሁድ ይጫወታል አምስት ሰዓት ላይ ቀጣይ ሳምንታት ሁሉ ኢንተርናሽናል ብሬክም ስላለ የተጨናነቀ የጨዋታ መርሃ ግብር ነው ያለው እና የጨዋታው መተላለፍ የመርሃ ግብር የበለጠ መጨናነቅን ይፈጥርበታል ስለዚህ እንደው ከባድ የሆነ ከአቅም በላይ በሆነ ምክንያት ስለሆነ ነው እንጂ ይህንኑ የኦሳሱና ጨዋታ ተጫውቶ ሶስት ነጥቡን ኪሱ ቢከት ይመርጥ ነበር በመጀመሪያው የኦሳሱና ግጥሚያ ሴፕተምበር ወር ላይ ባርሴሎና አራት ለሁለት ያሸነፈው ቡድን ነው ኦሳሱና በላሊጋው ሰንጠረዥ አካፋይ አካባቢ ይገኛልና ያን ያህል ከባድ ቡድን ነው ብሎ መግለጽ አይቻልም ግን አትሌቲኮ ማድሪድ መሸነፉን ደግሞ ስናይ ያው ሁሉም ነገር መተማመን አይቻልም። ይሁንና ባርሴሎና ሰሞኑን ካለው ጠንካራ አቋም አንጻር ኦሳሱናን አሸንፎ የማይቀጥልበት ምክንያት እንደማይኖር እናምናለን። የጨዋታው መተላለፍና የአትሌቲኮ ማድሪድ መሸነፍ ለባርሴሎና አድቫንቴጅ ቢሰጥም ሪያል ማድሪድ ማሸነፉና በነጥብ እኩል መሆኑ ደግሞ ለባርሴሎና ሌላ ጫና ነው ያስከተለው። የማድሪድ ተጋጣሚ ራዮኮ ከኦሳሱና በላይ ነው። በደረጃ ሰባተኛ ደረጃ ላይ የተቀመጠ ነበር። አትሌቲኮ በሄታፌ ተሸንፎ ሶስት ነጥብ የማጣቱ ጉዳይ ያውን በዚህ ሰዓት በጣም የሚያስቆጭ ነው። ይህን ግጥሚያ ቢያሸንፍ ኖሮ ሊጉን የመምራት ዕድል ያገኝ ነበረ። አሌክሳንደር ሶርሎት ሰባ አምስተኛው ደቂቃ ላይ ያስቆጠራት ፍጹም ቅጣት ምት አትሌቲኮን መሪ አደረገችውና አንድ ለዜሮ መምራት ጀመረ። ሰባ አምስተኛው ደቂቃ ላይ አስቡ። ከዚያ 88ኛው ደቂቃ ላይ አንድሪያ ኮሪያ በቀይ ካርድ ከተወገደ በኋላ አትሌቲኮ የበለጠ ተዳከመ። 88ኛውና ዘጠና ሁለተኛው ደቂቃ ነው የኡራጓዊ ኢንተርናሽናል ማውሮ አራምባሪ ባስቆጠራቸው ሁለት ጎሎች የዲየጎ ሲሞኔ ልጆች ተሸንፈው ጨዋታውን ያጠናቀቁት። የተሸነፉበት ጎል በባከነ ሰዓት የመቆጠሩ ጉዳይ ባለቀ ሰዓት የመሆኑ ነገር የበለጠ ሲሞኔን የሚያንጨረጭር ነው ምክንያቱም በላሊጋው ላይ ፋታ የማይሰጥ ከባድ ፉክክር አለና በባርሰሎና፣ ሪያል ማድሪድ እና በራሱ በአትሌቲኮ መካከል የቻምፒየንስ ሊግም የደርሶ መልስ ግጥሚያ የማድሪድ ደርቢ ነው። በዚህ ጭንቀት መካከል ነጥብ መጣል የሚጠበቅ ቢሆንም ግን ከፉክክሩ አንጻር ደግሞ ለአትሌቲኮ ደጋፊዎች በጣም የሚያስቆጭ ነው። እያንዳንዱ ጨዋታ እንደ ፍጻሜ የሚታይበት ሰዓት ላይ እንገኛለን ለሶስቱ ሀያላን የላሊጋ ክለቦች። ሪያል ማድሪድ በእነዚህ ሳምንታት የተከላካይ ክፍሉ በጉዳት ምክንያት ሳስቶበት ሲቸገር ቆይቶ በቻምፒየንስ ሊግም በላሊጋው ላይም እንዲሁ ሲታገል ኖሯል። በነገራችን ላይ ሪያል ማድሪድ ዴቪድ አላባ ተመልሶለታል። በኤሲኤል ጉዳት ከሦስት መቶ ዘጠና ዘጠኝ ቀናት በኋላ ወደ ጨዋታ መምጣቱ ይታወቃል። እርግጥ ላስ ፓልማስ ጋር የተመለሰ ቢሆንም በሁለት ተከታታይ ጨዋታዎች ላይ እንዳይሰለፍ የሚል አንድ ፖሊሲ እየተከተለ ይገኛል ማድሪድ አንድ ጨዋታ ይጫወታል፣ አንድ ጨዋታ ያርፋል። አንድ ጨዋታ ይጫወታል፣ አንድ ጨዋታ ያርፋል። የእረፍት ጊዜውን ረዘም ለማድረግ አይ ቲንክ ከጉዳቱ ተፈጥሮ አንጻር ይመስለኛል የበለጠ ተጫዋቹ ለሌላ ጉዳት እንዳይዳረግና የበለጠም ረዘም ላለ ጥቅም ለክለቡ እንዲያገለግል በሚል። ኦስትሪያዊ ተከላካይ ግን በዚህ ደስተኛ አይደለም። እንደ ዘገባዎች ከሆነ አንቸሎቲ በዚህ ቅዳቸው ከጸኑ በቻምፒየንስ ሊግ በረቡ በሜትሮፖሊታኖ ጨዋታ ላይ ይህንን ተከላካይ ላይጠቀሙበት ይችላሉ ማለት ነው። ከራዮ ጋር የነበረው አስተዋጽኦ በጉዳት ለሳሳው ተከላካይ ክፍል ጥሩ ዜና መሆኑ ታይቷል። በዚህ በቻምፒየንስ ሊግ ጥሎ ባለፍ ዙር የመጀመሪያው የበርናቢው ጨዋታ ላይም ኦስትሪያዊ እንዲያርፍ የተደረገውን ቀደም ሲል በገለጽኩላችሁ ከሐኪሞች ጋር በምክክር የተደረገ ውሳኔ ምክንያት ነው። ግን ከራዮ ቫይካኖ ጋር የነበረው አስተዋጽኦ በጉዳት ለሳሳው ተከላካይ ክፍል ጥሩ ዜና ነበረ። ተከላካዩን በማደራጀት የቡድኑን የኳስ ስርጭት በመምራት በጎ ሚና ነበረው። የሪያል ማድሪድ ባክፎር ፍራንክ ጋርሲያ፣ ዴቪድ አላባ፣ ራውል አሴንሲዮ እና ሉካስ ቫስኬዝን ይዞ ነው ዘጠና ደቂቃን የተጫወቱት አራቱም ተከላካዮች በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር ፌዴሪኮ ቫልቬርዴ በቀኝ መስመር ተከላካይነት በጥሩ ብቃት ለሪያል ማድሪድ ታክቲካዊ የበላይነት ሊጠቀስ የሚችል አገልግሎት ማበርከቱ ይታወቃል አላባም እዚህ ጋር 93 ደቂቃ ተጫውቷል በግራ የመሀል ተከላካይነት በሜዳው ላይ ከነበሩ ተጫዋቾች ከሪያል ማድሪድ ተጫዋቾች ብዙ ኳስ ያቀበለ ተጫዋች ተብሎ በስታቲስቲክስ በመሪነት የተጠቀሰው ሉካ ሞድሪች ነው በሰባ ፓስ ከሞድሪች ቀጥሎ የሚጠቀሰው ብዙ ኳስ ያቀበለው አላባ ነበር አላማ ያላቸው ቡድኑን ከኋላ ሊያደራጁ የሚችሉ ጠቃሚ ፓሶችን ሲያቀብል ነበር። በአጠቃላይ 62 ፓስ በማስመዝገብ በሁለተኝነት ተጠቅሷል። እ ካቀበላቸው ኳሶች ደግሞ ከአስሩ የሚበላሸው አንዱ ነው። 89 ፐርሰንት የተሳካ ቅብብልም አስመዝግቧል። ከላሊጋው ፉክክር ደግሞ አሁን በሳምንቱ አጋማሽ ወደ ቻምፒየንስ ሊግ ፊታቸውን ያዞራሉ ሁለቱ የማድሪድ ክለቦች የመልስ ግጥሚያቸውን በሜትሮፖሊታኖ ያከናውናሉ እንግዲህ፣ ለሳምንቱ መጨረሻ ደግሞ በስፔን ላሊጋ ሰንጠረጅ ላይ ሌላው ከባዱ ጨዋታ ይጠበቃል። ቅዳሜ ዕለት እንኳን ሪያል ማድሪድ ወደ ቪያሪያል ሊሄድና እጣ ፈንታውን ካወቀ በኋላ እሁድ ዕለት በእኛ ሰዓት አቆጣጠር ምሽት አምስት ሰዓት ላይ በሜትሮፖሊታኖ አትሌቲኮ ከባርሰሎና ይጫወታሉ። የሜትሮፖሊታኖ ስቴዲየም አንድ ሳምንት ባልሞላ ጊዜ ውስጥ እንግዲህ ሁለት ትልልቅ ግጥሚያዎች ይኖሩታል ማለት ነው። በቻምፒየንስ ሊግ ከሪያል ማድሪድ ጋር ማድሪድ ደርቢ፣ እንዲሁም ከባርሰሎና ጋር ደግሞ በሳምንቱ መጨረሻ የላሊጋው የሰንጠረዥ አናት ፉክክር። እዚህ ጋር አትሌቲኮች በላሊጋው ላይ በባርሰሎና ከተሸነፉ የነጥቡ ልዩነት በጣም ስለሚሰፋባቸው ጥርሳቸውን ነክሰው ይጫወታሉ ተብሎ ይጠበቃል። ባርሰሎና አንድ ጨዋታ እጁ ላይ ያለ፣ መቼ ጨዋታው እንደሚከናወን ገና ግልጽ አይደለም። የስፔን ላሊጋ 2024-25 የውድድር ዘመን በሶስቱ ክለቦች መካከል እንዲህ ያለውን እጅግ አጓጊ ፉክክር እያሳየን ቀጥሏል ማለት ነው። ቻነሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። በድጋሚ ላስታውሳችሁ ይህ ፕሮግራም ደግሞ በአቢሲኒያ ባንክ በዋናው የስፖርት ትጥቆችና በተክላ ሃይማኖት ጠቅላላ ሆስፒታል ድጋፍ የቀረበ ነው። ውድ የስፖርት ቤተሰቦች አብሬያቸው የቆየሁት መንሱር አብዱል ቀን ነበርኩኝ። ቻነሉን ሰብስክራይብ እያደረጋችሁ በሌላ ዝግጅት ጠብቁኝ እመጣለሁ። እስከዚያው ሰላም።